ዛሬ ከአንድ እንግዳ ጋር ቆይታዊ ማድረግ ይሆናል። እንግዳይም ታጆር ታምራየው ወይም በሶሻል ሚዲያ ስሙ ዘጀበና ጋይ ይባላል። የቡና ባለሙያው ይህ ወጣት ስለ ቡና ያለውን እውቀቱን በበጎ ፈቃደኝነት ለሌሎች ያስተምራል። በጀርባው በሚይዛት የቡና ማፍያ ማሽን ቡና እያፈላ ያስቀምሳል፣ ቡናን ያስተዋውቃል። ወጣቱ በሀገር ውስጥና በውጭ በተደረጉ የባሪስታ ውድድሮች ተሳትፏል። የራሱ የራሱ የሬሾ አለው መመዘኛ በዛ ለኬት እና መጠን መሰረት ነው የሚሰራው። አንድ ግራም ቡና በ14 ግራም ውሃ ማለት ነው። ኢትዮጵያ ውስጥ ትልቅ የቡና ዩኒቨርሲቲ ተከፍቶ ራሱን ችሎ ሙያተኛ እያመረተ ወደ ዓለም ሀገራት የሚልክ ወይም ስታንዳርዱን ከፍ እንዲያደርግ የሚያደርግ ስለ ቡናው እውቀት ማህበረሰቡን እንዲያውቅ የሚያደርግ የሆነ አይነት ተቋም መገንባት ፈልጋለሁ፣ በግሌ ማለት ሰው። ያ ተቋም ምንድነው የሚያደርገው? ልጆችን እያመረተ ወይም እውቀት ያላቸውን ሰዎች እያመረተ ዘርፉን መቀየር አንድ ሀገርን መቀየር ሁለት። ሶስተኛ ደግሞ የስራ አጥነትንም በተቻለው አቅም ይቀንሳል። ምክንያቱም ቀላል አይደለም ዘርፉ። ለምሳሌ ቡና መቁላት ራሱን የቻለ ዘርፍ ነው፣ መቅመስ ራሱን የቻለ ነው፣ ማፍላት ራሱን የቻለ ነው። ሶ እንደ አንድ ባለሙያተኛ ደግሞ እነዚህን ዘርፎች ስለማቃቸው ይህንን ነገር የተሻለ ወጣቱ ወደዚህ ሙያ ገብቶ ወደዚህ ስራ ገብቶ ራሱን በደንብ ብቁ እያደረገ የስራ እድሉም ይፈጠረለታል። ከዛ ደግሞ እውነትም የእኛ ሀገር የቡና መገኛ እንደሆነች የሚያስመሰክር ስራ እየሰራን እንደሆነ የሚያረጋግጥ ተቋም መገንባት ይፈልጋሉ።